በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ረድኤታ አጋዥ አድርገን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሰማዕቱ ቅዱስ ጊዮርጊስ የፈጸመውን ድንቅ ረቂቅ የሆነውን የገድሉን ዜና እንዲሁም ከተወለደበት ለሰማይትነት እስከወጣበት ጊዜ ድረስ በአባቱና በእናቱ አገርም በአገሩም ሁሉ ያደረገውን ታምራት ማንበብ እንጀምራለን። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። የእግዚአብሔር ልጆች የክርስቲያን ወገኖች ሆይ፣ የየብስና የባህር ፀሐይ የተርሴስና የቢሩት ኮከብ የፋርስና የልዳ ፀሐይ ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ ጊዮርጊስን ጥንተ ሙላዱን እንንገራችሁ። ስሙ የገላትያ አውራጃ የምትሆን በእንቁራ አገር ኤጲስቆጶስነት የተሾመው አባ ቴዎዶጦስ ሚያዝያ በሚባል ወር በሀያ ሶስት ቀን ሰማዕትነትን የፈጸመውን የሃያሉን የቅዱስ ጊዮርጊስን ገድል ለማስረዳት ደግሞም ትውልዱን፣ የአባቱንና የእናቱን አገር፣ የወገኑን ደግነት፣ የተጋርለውንም ጽናት ስለ እርሷ መከራ የተቀበለላት መንግሥተ ሰማያትንም ማግኘቱን በየአገሩ በየመንደሩም በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ተአምራትንና ድንቅ ድንቅ ስራ ሲሰራ መኖሩን ለመግለጥ የደረሰው ድርሳን ይህ ነው። ይህ የቅዱስ ጊዮርጊስን የገድሉን ዜና የተናገረው አባታችን ቅዱስ ቴዎዶጦስ ስለ ቀናች ሃይማኖት በኒቅያ ከተሰበሰቡት ከሶስት መቶ አስራ ስምንት አባቶቻችን አንዱ ነው። እግዚአብሔርን የሚወድ ንጉሥ ቴዎዶሲዮስም በእግዚአብሔር ቸርነት ለኃያሉ ለቅዱስ ጊዮርጊስ ስለተሰጠው ክብ ያያትን ታላቅ ራእይ ይናገር ነበር። ክርስቶሳውያን ወንድሞቻችን ሆይ የከበረ በብዙ የተጋደለ የሰማይታት አለቃቸው ሀያል ጽኑ የሚሆን ዛሬ የሞቱን መታሰቢያ የምናከብርለት የሰማይቱን የቅዱስ ጊዮርጊስን ብዙ ገድሉን ልንነግራችሁ ይገባናል። መድኃኒት የምትሆን የክርስቶስ የመከራው ተካፋይ ለመሆን ይጠራዘን። በስጋውም የክርስቶስን መከራ ይቀበል ዘንድ የአምላክ ፍቅር በልቦናው በነደደችበት ጊዜ ፈሪያ እግዚአብሔርን በሰውነቱ ባደረች ጊዜ በንጹህ ልብ፣ በታላቅ ትዕግስት፣ በብዙ ትጋት የክርስቶስን መከራ መስቀሉን ይሸክምም ዘንድ ስለተዘጋጀላት ስለ ጸናች ሃይማኖቱ በሰው ዘንድ የተወደደ በእግዚአብሔርም የተመረጠ ሆኖ የተገኘ እርሱ ነው። እግዚአብሔርን ለማገልገል ስለ አንድ ቅንጣት ሰላሳ ስልሳ መቶ እጥፍ ክብር የምታሰጥ ፍሬ ሃይማኖት ይች ናት። እርሱ በፈቃዱ ብቻ ብዙ ገንዘቡን፣ ወንዶችንና ሴቶች አገልጋዮችን፣ ያለውን ሀብቱን፣ ተድላ ደስታውን ሁሉ ንቆ በሕገ ልቦና የአምላኩን ቃል ሰምቶ መስቀሉን ተሸክሞ ጌታውን ኢየሱስ ክርስቶስን ተከትሎታልና ስለዚህ ቁርጥ ቃል በመናገር ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ካንተ በፊት ከነበሩ ካንተም በኋላ እስከ ዓለም ፍጻሜ ከሚነሱ ሰማዕታት ሁሉ የሚመስል የለም ያለው ይህ ቅዱስ ጊዮርጊስ በቅንተ አዛዥነቱ ደግ ክብርን ከእግዚአብሔር አገኘ። እርሱም በመንፈስ ቅዱስ ፍቅር የበረታ ነው። ለነፍሳችን ጥቅም የሚሆኑትን ብዙ ምግባራት ለመፈጸም ሁልጊዜ በትጋት ትሩፋትን ይሠራ ነበር። ይልቁንም እግዚአብሔር የሚወደውን ይሠራ ነበር። ነፍስን ከሚጎዱ ሐሳቦች ሁሉ እየራቀ የዚህንም ዓለም ከንቱ ሥራዎች ከማየት ተለይቶ ዘወትር እግዚአብሔርን ያገለግል ነበር። እነዚህም የዓለም ሥራዎች ፈጥነው የሚያልፉ የሚጠፉ ናቸው። ስለዚህም ይህ ሀያል ሰማዕት በጽሑ ቅዱስ ጳውሎስ ከዓለም ተለይታችሁ ከክርስቶስ ጋር ከሆናችሁ ምድራዊውን አይደለ በአበሪና ያለውን ክርስቶስ ያለበትን ሰማያዊውን አገር ሹ ፈልጎ ያለውን አስቦ ሰማያዊ ሥራን መረጠ። ይህ የከበረ የተመረጠ በእውነት ንጹህ የሆነ ሀያል ቅዱስ ጊዮርጊስ የአባቱን ሹመት፣ የእናቱን የወገኑን ታላቅነት የመስፍንነቱን ክብር አልፈለገም። ክብሩንም ቢሆን እኛ ኃጣን ዓለምን ብዕሉንም እንወዳለን፣ በመጨረሻ ከምናገኘው ክብርም እንመርጣታለን። እርሱን ግን የሥጋ ጉልምስና አላሸነፈችውም። ይህ መንፈሳዊ ጀግና የጽድቅ ፀሐይ ሀያል ጊዮርጊስ በልቡናው መርምሮ ህሊናውን ገዛ። ሰማያዊ ተስፋውንም መረጠ። ስለዚህም የምድር ነገስታት ያዘጋጀለትን አክሊልና የሚገባውን ክብር እንደ ጉድፍ ወደ ኋላ ጣላቸው። የሥጋ ፈቃድም አላሸነፈችውም። ከወርቁ ከጨርቁ በማንኛውም ፍቅር አልተሳሳተም። ነፍሱም አምልኮተ እግዚአብሔርን የቀና ሐሳቡንም፣ ፍጹም ሃይማኖትን እግዚአብሔርን ለማገልገል የጀመረውንም ገድሉን ለመተው አላዘነበለችም። የእግዚአብሔር ቸርነት ትረዳው ነበርና ፈሪሃ እግዚአብሔርም ተጠብቀው ነበርና፣ በሥራ ሁሉ እንዳይሰነካከል እግዚአብሔር እንደ ጽኑ አምባ ይጠብቀው ነበር። ስለዚህም የስደት ዘመን በመጣ ጊዜ ይህ ብፁዕ ኃያል ጊዮርጊስ በፍጹም ልቡ መከራውን ለመቀበል አላወላወለም። እግዚአብሔርም ወደ ገድል በጠራው ጊዜ ቅዱስ ጊዮርጊስ ወደ ገድል ለመሄድ ደስ አለው። ራሱ ወዶ ሥራውን አፋጠነ። መናፍቃን መከራ በሚያጠኑበት ጊዜ ሁሉ በጠላቶቹ ላይ ኃይልን ይጨምር ነበር። አላውያን ነገስታትንም ድል ነስቶ ለዘላለም የማይጠፋ አክሊል የመንግስተ ሰማያትንም ክብርና ዕለልና ከታመነ ወዳጁ ከንጹሕ ባህሪ ኢየሱስ ክርስቶስ ተቀበለ። ይህንም ክብር የተቀበለ እርሱ ብቻ አይደለም ወደ እግዚአብሔር ያቀርቡት ዘንድ ሲጋደል በኖረባቸው በእነዚህ በሰባቱ ዓመታት በትምህርቱ ያመኑ ብዙ ነፍሳትም አክሊልን አግኝተዋል እንጂ። ዳግመኛም እግዚአብሔር የሰውን የሰጠውን ክብርና ልዕልና እንነግራችኋለን። የጊዮርጊስን ዜና እንነግራችሁ ዘንድ ሕሊና የግድ ይቀሰቅሰኛልና ልቤም እጅግ ደስ ይለዋል። የዚህ የሚያበራ መብራት ዛሬ በመላው ዓለም በዓል የሚያደርጉለት የታላቁን የኃያሉን ቅዱስ ጊዮርጊስ ክብር ነግራችሁ ዘንድ ፈጽሞ ያተጋኛልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመሐላ ቃሉን ያጸናለት ይህ ነው፣ እንዲህ ሲል እኔ በራሴ በሸራ አባቴ በመንፈስ ቅዱስ እምላለሁ፣ ከሴቶች ልጆች ከዮሐንስ መጥምቅ የሚበልጥ እንዳልተነሳ፣ እንዲሁም በሰማይ በሰማይታት ማህበር መካከል ለዘላለሙ አንተን የሚመስልህ የሚተካከልህ የለም። በመንግስቴ አንተ ትበልጣለህ እንጂ ጊዮርጊስ የልውል እግዚአብሔር ወዳጅ ትባላለህ። ወንድሞቼ እኔ ግን አሁን የገናናውን የታላቁን፣ የሃያሉን፣ የብርቱን ኮከብ ስራ ከጥንት ጀምሮ ልነግራችሁ ፈራለሁ። ክብሩን ለመናገር የአእምሮዬን ህጸጽ፣ የህሊናዬንም ደካማነት እኔ አውቀዋለሁና የከበረችውን ገድሉን ከፍ ያለችውንም ክብሩን አስተካክዬ መናገር አይቻለኝም። ነገር ግን እግዚአብሔር ብርሃን ረዴቱን ይልክልኝ ዘንድ በትዕግሥትም እጠብቃለሁ። ልቦናዬን ያበራልኝ ዘንድ ከሃያሉ ከቅዱስ ጊዮርጊስ ከአማረው ገድሉና የተሰጠው ክብሩ በጥቂት ክርስቶስን ለሚወዱ ሰዎች እንድናገር ለደካማው ምሳሌ ኃይልን ይሰጠው ዘንድ የኃያሉን የቅዱስ ጊዮርጊስን ተጋድሎ ማሰብ በምድር ከሚኖሩ ከሰው ሁሉ ልቦና በላይ ነው። ይልቁንም ውዳሴውን ለመናገር በማይቻለኝ በእኔ ዘንድ ከዲዳዋ አንደበቴ ከዲዳዋ አንደበቴ ከደካማ ህሊና እጅግ የራቀ ነው። ነገር ግን ጽኑ የክርስቶስ አገልጋይ ከሆነው ከቅዱስ ጊዮርጊስ ከብዙ ገድሉ በጥቂቱ ነግራችሁ ዘንድ አእምሮ እንዲሰጠኝ እግዚአብሔርን እለምናለሁ። በማያወላውል ልቡና በእግዚአብሔር ላይ ያለውን የቀና ሃይማኖት፣ የጸናችውን ተስፋውን፣ ተንኮል የሌለበትን ፍቅሩን፣ ለሰው ሁሉ ያለው ርኅራሄውን፣ ታናሽ ታላቅም ቢሆን ከፍጡራን ሁሉ ጋር ያለውን የዋህነቱን፣ ሸርነቱን፣ የአንደበቱን ልዝብነት፣ ትዕግስቱን፣ የዚህንም ዓለም ክብር መናቁን ተጋድሎ መውደዱን የነፍሱን ደስታ የልቡን ጽናት፣ ያለ ድንጋጤ በአደባባይ መቆሙን ፈጽሞ እርሱ ማንንም ሳይፈራ በነገሥታት ፊት አንደበቱን ገልጦ መመስከሩን በነገሥታት ፊት ሕግህን እናገራለሁ አላፍርም ብሎ ቅዱስ ዳዊት በመዝሙር እንደተናገረ በሚያስጨንቅ መከራም ጊዜ ከልቡ ደስ እያለው መታገሱን በጌታችንና በአምላካችን በመድኃኒታችን ኢየሱስ ክርስቶስ ስምም የተቀበላቸውን መከራዎች ሁሉ በጥቂቱ የምገልጥላችሁልህ ናቸው። በዚች ድርሳን መጀመሪያ አስቀድሜ እንደተናገርኩ ብፁዕ ቅዱስ ጊዮርጊስ ስለ ገድሉ ከእግዚአብሔር የሰማው ቃል ይህ ነው፤ እንዲህ ሲል ከእኔ ጋራ መከራን የተቀበላችሁ እናንተ አባቴ ከኔ ጋር አስቀድሞ መንግስትን ያዘጋጀላችሁ እንደመሆኑ እኔም ለዘላለም የማያልፍ የማይጠፋ መንግስትን አዘጋጅላችኋለሁ በመንግሥተ ሰማይ ክብሬን ትወርስ አላችሁ። የማያልፍ ደስታ ስለሚገኝበት ስለዚህ ቃል ቅዱስ ጊዮርጊስ ወደ ጽኑ ገድል ገባ። ይልቁንም የመንግሥተ ሰማያትን ተስፋ እያሰበ እነዚህ ስቃያት በእርሱ ዘንድ የተናቁ ሆኑ። የሚያመጡበትንም መከራ ሁሉ ታግሶ መከራውን ሁሉ በደስታ ሲቀበል ኖረ። የቀናችውን ልቦናውን አላጣመመም። ስለ ፍጹም ትዕግስቱም እግዚአብሔር በመንግሥተ ሰማያት የማይጠፋ አክልልን የማያልፍ ክብርን አዘጋጀለት። እነሆ ነገራችንን ከዚህ አደረስን። እንግዲህ የቅዱስ ጊዮርጊስን ጥንተ ሙላዱን ልንነግራችሁ ይገባናል። የጽርቅ ፀሐይ ብርሃኑ በዓለም የሞላ እጅግ የሚያበራ የምስራቅ ኮከብ ነው። ይህ ሀያል ፈቃዱን ያሸነፈ ነው። ይህ ዋጋው የበዛ ዕንቁ ባሕሪ ነው። ይህ ጎልያድን የገደለ አዲስ ዳዊት ነው። በጎልያድም የተመሰሉ ዲያብሎስና ክፎች አጋንንት ናቸው። በሰማይ የሚያበራ የጽርቅ ፀሐይ ነው። የእግዚአብሔር ልጆች፣ የክርስቲያን ወገኖች ሆይ ስሙ! የፋርስና የልዳ ፀሐይ፣ የተርሴስና የቢሩት ኮከብ፣ የባህርና የየብስ ብርሃን፣ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ታማኝ ምስክር የሆነውን የሰማዕቱ የቅዱስ ጊዮርጊስን ትውልዱን፣ ነገዱን ልንገራችሁ። የሮም ዕጻ በምትሆን በቀጰዶቅያ ሀገር ያለ የአገረ ገዢ ልጁ ዘሮንቶስ የሚባል አንድ ሰው ነበረ። በእግዚአብሔር ፈቃድ ወደ ፍልስጤማ ሀገር ሄደ፣ ወደ ኢያሪኮ ባህርም ደረሰ። በመርከብም ተሳፍሮ ኢዮጴ ደረሰ። ኢዮጴ የፍልስጤም አውራጃ ናትና፣ ፍልስጤም መልካም ሀገር ናት። ምድሯም ለምለም ናት። ዛፎቿም ረዣዥሞች ናቸው። ዘይቷም ከሀገሩ ሁሉ ጣፋጭ ነው። ዘሮንቶስ ይህችን አገር ባያት ጊዜ እጅግ ደስ አሰኘችው፣ በልቡም ወደዳት። በዚህች በፍልስጤም አውራጃም ልዳ የምትባል አገር አለች። የብፁዕ ቅዱስ የቅዱስ ጊዮርጊስ አባት ያ ሰው በዚህች አገር ውስጥ ተቀመጠ። ስሙ በሮም ቋንቋ ዘሮንቶስ ይባላል፣ በቅብጥ ቋንቋ አንስጣሴዎስ ማለት ነው። ከተወለደባት አገሩ ይልቅ ያቺን አገር ወደዳት። ያቺ ቅድስት አገር ቅዱስ ጴጥሮስ በውስጧ ተመላልሶ በማስተማሩ የተቀደሰች ከታመመ ስምንት ዓመት በሆነው በሽተኛና በሌሎችም ቅዱሳን ላይ በቅዱስ ጴጥሮስ እጅ ታምራት የተደረገባት ናትና የሐዋርያትን ሥራ በሚናገር መጽሐፍ፣ ከዚህ በኋላ ቅዱስ ጴጥሮስ በልዳ ከሚኖረው ቅዱሳን ዘንድ ይወጣ ይገባ ነበር። በዚህም ከታመመ ስምንት ዓመት የሆነው ኤኒያ የተባለ ሰው አገኘ። ጴጥሮስም ኤኒያን ጌታችን ኢየሱስ ክርስቶስ ይቅር ብሎሃል ተነሳና አልጋህን ተሸክመ ሂድ አለው ያን ጊዜም ተነስቶ አልጋውን ተሸክሞ ሄደ በልዳና በሲዶና የነበሩም እርሱን አይተው ወደ እግዚአብሔር ተመለሱ የሚል እንደተጻፈ ስለዚህ ዘሮንቶስ በልዳ አገር ሊኖር ወደደ የእግዚአብሔር ፈቃድ በዚህች አገር እንዲኖር አድርጋዋለችና ወደ መንግሥተ ሰማያት ለሚሄዱ የምልክት ኮከብ፣ የክብር ኮከብ፣ የደስታ ኮከብ፣ በክርስቶስ ስም የተጋደሉ የሕግ ከዋክብት ወደ መንግሥተ ሰማያት እስኪገቡ መሪ የሆናቸው ብፁዕ ቅዱስ ጊዮርጊስ በዚያ ይወለድ ዘንድ ስሙ ዘሮንቶስ የተባለው አንስጣሴዎስ ከክቡራን መኳንንት ከታላላቆቹ መሳፍንት እንደሆነ ሸም በተባለች ቦታ ተሾመ። ሮምላ በተባለች አገርም ኖረ፣ በዚያም ተቀመጠ። በዚያ ወራት ጋላስና ጋሪስ ነግሰው አንዱ በሮም አንዱ በአንጾኪያ ይኖሩ ነበር። የቅዱስ ጊዮርጊስ አባት አንስታሲዮስም በወርቅ በብር ባለጸጋ ሆነ። ንጉሥ ጋላስም ብዙ ዘመን በቂሳሪ አገር ላይ መስፍን አድርጎት ነበር። የፍልስጤ መጻ ከምትሆን ዲያስ ከተባለች አገር በጽር ቋንቋ አቅሌስያ የምትባል ምሽት አገባ። በቅብጥ ቋንቋ ቴዎብስታ በግዕዝ ቤተ ክርስቲያን ማለት ነው። ይህች ሴትም የተቀደሰች የተመሰገነች የተባረከች የተመረጠች በብርሃኑ ዓለምን ሁሉ ያበራውን የሰማይትነት ኮከብ ይሸከም ዘንድ እግዚአብሔር ማህፀኗን የባረከላት ሴት ነበረች። ከዚህ በኋላ ዘሮንቶስ እሷን አገባ። ሁለት ሴቶች ልጆችና ስሙ ጊዮርጊስ የተባለ አንድ ወንድ ልጅ ወለደችለት። ያም ልጅ ደምግባቱ ያማረ ቁመቱ የደጋ ዛፍ የመሰለ መልኩም እንደ መልአከ እግዚአብሔር ያማረ ነበር። የእህቶቹ ስምም የአንዲቱ ማርታ፣ የሁለተኛይቱ እስያ ነበር። ቴዎብስቲያ እጅግ ባይለ ጸጋ ነበረች። ወንዶችና ሴቶች አገልጋዮች ነበሯት። ቅዱስ አንስጣስዮስ እና ቴዎብስቲያ እግዚአብሔርን የሚወዱ ክርስቲያኖች ነበሩ። ለድሆችና ለጦማዳሪዎች ገንዘባቸውን ይመጸውቱ ነበር። እርሱ በወደደው መንገድ የሚመራቸው ዘንድ በመዓልትም በሌሊትም ወደ እግዚአብሔር ይጸልዩ ነበር። የሮም ነገሥታት ጋላስና ጋሪስ ጣዖት ያመልኩ ነበር፣ እግዚአብሔርንም አያውቁትም ነበር። በቤተ ክርስቲያንም ላይ ብዙ ስደት ያነሱ ነበር። ከጥቂት ቀን በኋላም ንጉሥ ዱዲያኖስ የሮምን ነገሥታት አስተዋጋቸው፣ ድልም አደረጋቸው። ከዚህም በቀር በቀሩት ኃያላን ነገሥታትና በሀገራቸው ላይ ሁሉ አሸናፊ ሆነ። ከዚህም በኋላ የቅዱስ ጊዮርጊስ አባት አረፈ። ቅዱስ ጊዮርጊስንም የአስር ዓመት ልጅ ሳለ ሁለት ሴቶች ልጆችንም ትቶ ሞተ። ብዙ ገንዘብም፣ ወርቅና ብር፣ ወንዶችና ሴቶች አገልጋዮች እጅግን ብዙ ሀብት ትቶላቸው ነበር። ዳግመኛም ፈረሶችን፣ በቅሎችን፣ ብዙ ከብቶችን፣ ስፍር ቁጥር የሌላቸውንም በጎችን ትቶላቸው ነበር። በፍልስጤም ሀገር ሁሉ የሚተካከላቸው አልነበረም። የአገራቸው ሰዎችም ለእነርሱ ስለሚያደርጉላቸው በጎ ሥራ አይወዷቸው ነበር። ከዚህ በኋላ በቅዱስ ጊዮርጊስ አባት ፈንታ በፍልስጤም አውራጃ ሌላ አገረ ገዥ ሾመላቸው። እርሱም ፈጣሪውን እጅግ የሚወድ ነበር። የዚህ ጻድቅ ክብሩ የወገኖቹም ክብር የታወቀ ነበር። ዕድሜዋ አምስት ዓመት ከሆናት ከአንዲት ሴት ልጅ በቀር ወንድ ልጅ የለውም ነበር። ለክብሩ እንደሚገባውም በታላቅ ማዕረግ ወደ አገሩ በገባ ጊዜ ሕፃኑን ቅዱስ ጊዮርጊስን የአስር ዓመት ዕድሜ ልጅ ሳለ ልኳስ መጣው። ብዙ ሰዓት አቅፎ ሲስመው ጀመር። ልጁ ግን አባቱ ስለ ሞተ ያለቅስ ነበር። ከዚህ በኋላ ከእርሱ ጋር ላሉት ሰራዊት አለቃ ይሆን ዘንድ የወታደርነት ማዕረግ ሰጥቶ ልጁ ሊያደርገው እንድትሰጠው እናቱን ለመናት። እናቱም ልጅ ይሁንህ ብላ ሰጠችው። ክብሩን የወገኖቹን ማዕረግ ጽፎ መቶ ወታደሮች ጨምሮ ወደ ንጉሱ ላከው። ንጉሱም መልእክቱን ባነበበ ጊዜ በኃያሉ በቅዱስ ጊዮርጊስ ደስ አለው። የወታደርነት ማይረግ ሰጥቶ በአምስት ሺህ ወታደሮች ላይ የበላይ መኮንን አደረገው። አባቱ ከተወለድ ከርስት ከጉልት ግብርና ገጸ በረከት ሌላ አራት መቶ ወቄት ብር ደሞዝ እንዲያገኝ ጻፈለት። ለነገሥታት በሚገባ ክብርም ወደ ሀገሩ መለሰው። ወደ ሀገሩን በገባ ጊዜ አገረ ገዢውና የሀገር ሰዎች ወጥተው ተቀበሉት። ወደ ትልቁ የክብረ አዳራሽም አገቡት። በማግስቱም ለሀገሩ ሰዎች በሙሉ ለድሆች፣ ለባለጸጎች፣ ለሴቶች፣ ለወንዶች፣ ለታናሹ፣ ለታላቁ በአንድነት ታላቅ የደስታ በዓል አደረገች። ባላቸው ለሞተባቸው ሴቶችና እናትና አባታቸው ለሞትባቸው ልጆችም ብዙ ገንዘብ መጸወተች። ከዚህ በኋላ መስፍኑን ከነሰራዊቱ ጠርታ ሶስት ቀን ታላቅ ምሳ አደረገች። መስፍኑም ቅዱስ ጊዮርጊስ ልጄ ገንዘቤ ሁሉ ወራሽ ነው ሲል ጻፈ። የመስፍኑንም ልጅ ምሽት ልትሆነው አጩለት። በቤቱ ሁሉ ባለሙሉ ስልጣን አደረ- ባለሙሉ ስልጣን አደረገው። በመንግስቱ ስራ ሁሉ መስፍኑን ይረዳው ነበር። በስራውም እየረዳው አስር ዓመት ተቀመጠ። ቅዱስ ጊዮርጊስም ሀያ ዓመት በሆነው ጊዜ የቅዱሳት መጻሕፍትን ትምህርት ሌላውንም ጥበብ ፈጸመ። ደግሞም ፈረስ ግልቢያን፣ ቀስት መወርወርን፣ አውሬ ማደንን ተማረ። በሥራ ሁሉ ብርቱ ሰው እጅግን ብርቱ ብርቱ ሰው ጀግና ወታደርም ሆነ በጦር ሜዳም መሪ ሆነ። በወታደር መካከልም በሀገርም በጀግንነቱና በተወዳጅነቱ የሚወዳደረው ማንም አልነበረም፤ የእግዚአብሔር ጸጋ አድሮበት ነበርና ከብርታቱና ከጀግንነቱም የተነሳ ያየ ሁሉ እስኪያደንቀው ድረስ ዘወትር በግርማ ላይ ግርማ በኃይል ላይ ኃይል ይጨመርለት ነበር። ወደ ሰልፍም በወጣ ጊዜ ሊዋጉት የመጡት ያዩትም ሁሉ ይፈሩት ነበር። እርሱም በጠላቶቹ መካከል ፈረስ እየኮለኮለ የተመዘዘ ሰይፉን በእጁ ጨብጦ በቁጣ እኔ ኃያሉ ጊዮርጊስ ነኝ መጣሁላችሁ እያለ ያለ ድንጋጤ ወደ ሰፈራቸው ይገባ ነበር። ድምፁን ሲሰሙ ከድንጋጼ እና ከፍርሃትን ብዛት የተነሳ ሀብታቸውን የጦር መሳሪያቸውን ከእጃቸው ይጥሉ ነበር። እንዲህ አድርጎ ዘወትር ያጠፋቸው ነበር፣ ይማርካቸውም ነበር። በስራ ሁሉ እግዚአብሔር ይረዳው ነበርና። ቅዱስ ጊዮርጊስ ሀያ ዓመት ከሆነው በኋላ ከታጨችው ከመስፍኑ ልጅ ጋር ጋብቻው ይፈጸም ዘንድ መስፍኑ አሰበ። ግን ንጹሕ ድንግል ሰማያዊ ሙሽራ ያደርገው ዘንድ ክርስቶስ ከሁሉ ነገር እንዲጠብቀው አላወቀም ነበር። መስፍኑም በዚህ ሐሳብ ላይ ሳለ በእግዚአብሔር ፈቃድ አረፈ። ገንዘቡንም ሁሉ ለብፁሕ ቅዱስ ጊዮርጊስ ተወ። ከዚህ በኋላ ቅዱስ ጊዮርጊስ ቢሩት ወደምትባል አገር ሄደ። በዚችም አገር ትልቅ መኮንን ነበር። አገሪቱም በኢያሪኮ ዳር የተቆረቆረች ናት። በሮማ አንጻር ተይተሰራ ቅጥር ነበራት። ግንቧም እንደ ሊባኖስ ግንብ ነበር። በሮቿም በባህር በኩል ነበሩ። ቅጽሮ አብርቱ ነበርና በየብስም ሆነ በመርከብ ለመጣ ጠላት አይደፈርም ነበር። የቢሩት አገር ሰዎች ግን አረመኔዎች ነበሩ። የፈጠራቸው እግዚአብሔርንም አያውቁትም ነበር። ስሙ ደራጎን የሚባል መንፈሰ ሰይጣን ያደረበት አንድ ዘንዶም ያመልኩ ነበር። ያም ዘንዶ እንደ አሞራ ክንፍ፣ እንደ ዋሽ እንደ ውሻ ያለ ጆሮ፣ ደግሞም እንደ ፍየል ያለ ጢም፣ እንደ አንበሳ ያለ እግርና ጥፍር፣ እንደ ዘንዶ ያለም ጅራት፣ እንደ አዞ ያለ ጥርስ ነበረው። አንገቱም የሰገኑ አይነት ነበር። ያም ዘንዶ ወደ ባህር በወረደ ጊዜ አንበሪም ቢሆን አሳም ቢሆን በባህር ውስጥ የሚንቀሳቀስ ማንኛውም ነገር ቢሆን አስቀድሞ የሚበላውን ይመለከታል። ባያቸውም ጊዜ ተነፍስባቸዋል፣ መርዙ በትንፋሽ ውስጥ ነውና በነካቸው ጊዜ ይሞቱ ነበር። ከዚህም በኋላ ይበላቸው ነበር። ከባህር በወጣ ጊዜ ለአይንስቲርቅ ድረስ ወደ አየር ይወጣ ነበር። ንስርም ቢሆን ሌሎችንም አዋፍም ቢሆን ባየ ጊዜ አስቀድመን እንደተናገር እስትንፋሱን ይተነፍስባቸዋል። ዳግመኛም ወደ ምድር ወርዶ አናብስትን፣ አራዊትን፣ እንስሳትን ሲያይ የሚያመልጠው የለም ነበር። ሰውም ቢሆን አንድ ከሆነ አይተወውም ነበር። ብዙ ሰዎች ሲሆኑ ግን አይችላቸውም ነበር፣ እንዳይገሉት ይፈራ ነበርና፣ የያዘውን ግን በላዩ ላይ ተቀምጦ ይበላው ነበር። ባይኑ ካየ በኋላ ከጉድጓድ ወይም ከዋሻ ቢገቡ፣ ወደ ተራራ ወደ ኮረብታም ቢወጡ የሚያመልጠው የለም። የዚያ ዘንዶ ፍጥረቱ እንደዚህ ነበር። የቢሮ ሰዎችም ደራጎን ለተባለው ለዚያ ዘንዶ እያንዳንዱ ዘወትር እየተፈራረቁ ሴቶች ልጆቻቸውን ይሰጡት ነበር። እንዲህ እየሰጡት ብዙ ቀን ኖሩም። ከብዙ ዘመንም በኋላ የሀገሪቱ ሴቶች ልጆች ባለቁ ጊዜ የሀገሪቱ ሰዎች ገዢያቸውን ጌታችን ሆይ፣ እኛስ ለአምላካችን ለደራጎን ምግብ አድርገን እየሰጠን ልጆቻችን አለቁ አሁንም እኛ ስርሱ ወደማያገኘን አገር እንሄዳለን፣ አሉት። አገረ ገዡም እኔን ልትተውኝ ነውን? አገሬንም ምድረ በዳ ልታደርጓት ነውን? እንዲህ እሳት አታድርጉ አላቸው። እነርሱም አገረ ገዡን ሴቶች ልጆቻችን አልቀዋል፣ እንግዲህ ለደራጎን ምን እንሰጣለን? ምሽቶቻችንን እንዳንሰጥ፣ አለነሱ መኖር አንችልም አሉት። አገረ ገዢውም አትፍሩ፣ አትሰደዱ በፈቃዴ ልጅን እሰጣለሁ አላቸው ሰዎቹም አገረ ገዥውን መልካም ብለሃል አሉት ጊዜውም ሲደርስ የአገረገዥውን ልጅ ለዚያ ዘንዶ ሰጧት ከአገርም አውጥተው እንደ ተለመደው ምግብ ልትሆነው ጫካ ውስጥ አኖሯት ዘንዶውን ግን አላገኙትም ከአራዊት ወገን የሚበላውን ለማደን ወደ ዱር ሄዶ ነበርና የአገረ ገዢውንም ልጅም ትተዋት ወደ ቤታቸው ሄዱ የቤሮች ሰዎች ልማዳቸው እንደ ነበር አስቀምጠው ትተውለት ይሄዱ ነበርና የተመሰገነው ቅዱስ ጊዮርጊስ ወደ ቤሮት ሀገር በደረሰ ጊዜ በጫካዎች ሁሉ ሲዘዋወር የአገረ ገዢውን ልጅ ብቻዋን ተቀምጣ አገኛት። ከዚህ ምን ትጠብቂያለሽ አላት። ያቺ ልጅም ቅዱስ ጊዮርጊስን ጌታ ይሆይ ለአምላካችን ለደራጎን እንዲበላኝ ሰጥተውኛል አለችው። የአምላክሽ የደራጎን ግብሩ ምንድን ነው አላት። የሆነውን ሁሉ ነገረችው። ኃያሉ ቅዱስ ጊዮርጊስም አሁን የታለ አላት። የሚበላውን ወሬ ሊፈልግ ሄዷል። እንግዲህ ሊበላኝ ይመጣል። አንተም እንዳይበላህ ከዚህ ሂድ አለችው። ኃያሉ ቅዱስ ጊዮርጊስም ሰይጣን ያደረበት ይህን ከይሲ አልፈራውም አላት። እኔ ስም መለከት ጽም ያላወጣ ሕፃን ነህ ከአምላካችን ከደራጎን አፍ ልጆቻቸውን ማዳን ከተሳናቸው ከቢሮ ሰዎች አንተ ትበልጣለህና አለችው ሃያሉ ቅዱስ ጊዮርጊስም ካማለክት ሁሉ የሚበልጠው ሰማይን ምድርን የፈጠረው አምላክ አለ። ከዚህ ከተረገመ አውሬ እርሱ ያድነኛል አላት። ከልጅቱ ጋር ይህን ሲነጋገሩ ያዘንዶ በእግሩ እየሰገረ መጣ። ኃያሉን ቅዱስ ጊዮርጊስንም ባየው ጊዜ አንገቱን መዘዝ ምላሱንም አንገቱን መዘዘ ምላሱንም አውለበለበ በእርሱ ላይ ሊወረወር ትንፋሹንም ሊተነፍስበት ወደደ። በእግዚአብሔር ፍቃድ የመጣ መንፈስ ቅዱስ ያደረበት ንቡር ክቡር የሆነ ቅዱስ ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም፣ በስላሴ ስም በመስቀል ምልክት አማተበበት እንጂ ያን ጊዜም ኃይሉ ደከመ፣ መርዙም ጠፋ። ኃያሉ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወረደ። ዝናሩን ፈቶ የደራጎንን አንገቱን አስሮ ጎት ችብሎ ለልጅቱ ሰጣት። እሱ በፈረስ ላይ ተቀምጦ ልጅቱም ዘንዶን እየጎተተች ወደ ቤሩት አገር ገቡ። የአገሩ ሰዎችም ባዩት ጊዜ ፈሩ፣ ደነገጡም። የአገሩንም በር ዘጉ። ወደ ግንብም ላይ የወጡ አሉ፣ ወደ ሰገነትም የወጡ አሉ። ቅዱስ ጊዮርጊስንም ደራጎንን ያመጣህብን ምን አደረግንህ? በፊትም ልጆቻችንን ጨርሷል። እርሱ አምላካችን ነውና አሉት አያሉ ሰማይ ቅዱስ ጊዮርጊስም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም። አሁንም ራሱን ማዳን የማይቻለውን ይህን ሰይጣን ዘንዶ ተውና በክርስቶስ እመኑ አላቸው። አምላካችንን አንተውም አሉት። ካልተዋችሁትስ እንዲጨርሳችሁ እኔ ወደ እናንተ ሰደዋለሁ አላቸው። በፈጣሪህ እንድናምን ዘንዶውን ልትገድለው ትችላለህን? አሉት። አሁን በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ኃይል እችላለሁ፣ አላቸው። ይህንን ብለው ከሀገሪቱ ውጪ አንድ ምዕራፍ ያህል ሄዱ። የሚያደርገውን የሚያዩ ዘንድ ህዝቡ ተከተሉት። ሰማይቱ ቅዱስ ጊዮርጊስም ከፈረሱ ወርዶ ዝናሩን ከዘንዶ አንገት ፈትቶ ታጠቀና እንደገና ከፈረሱ ላይ ተቀምጦ ዘንዶውን በጦር ወጋው፤ ዘንዶውም ሞተ። የቢሮ ሰዎችም ሁሉ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በባሪያው በኃያሉ በቅዱስ ጊዮርጊስ እጅ ያደረገውን ታምራት ባዩ ጊዜ አመኑ። ያን ጊዜም አንድ ካህን አምጥቶ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ሃይማኖታችንም ሃይማኖትንም አስተማራቸው። ኃያሉ ቅዱስ ጊዮርጊስ ግን ወደ አገሩ ገባ። እነሱም በስሙ ሁለት ቤተ ክርስቲያን አንዱን በቢሩት ከተማ መካከል አንዱንም ደራጎንን በገደለበት ቦታ ላይ ሰሩለት። እስከ ዛሬም አለ።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 አገራችንም ኢትዮጵያን ይቅር ይበለን። እኛንም ህዝበ ክርስቲያኑን በቸርነቱ በሰማዕቱ በቅዱስ ጊዮርጊስ ረድኤትና በረከት ይጠብቀን ለዘላለሙ፣ አሜን። አቡነ ዘበ ሰማያት